ሞኝላች ላች አለ ቤሰች ስትጎ ላይክ እና ሼር እያደረጋችሁ ሀሳቦቻችን ለብዙዎች አካሁሉ ለዚህም ከልቤ አመሰግናችኋለሁ። ዛሬ ወደ ሚዛናችን ዘንላችሁ የመጣ ነው እንግዲህ እጅግ በጣም አደገኛና ገዳይ የሆነውን የማርበርገር በሽታ ነው። እንግዲህ ለዚህ ቫይረስ እጅግ በጣም አደገኛ የሆነ ቫይረስ ነው። የኢቦላ ዙር ያለው ቫይረስ ነው። ይሄ የማርበርገር በሽታ ከኢትዮጵያ ውስጥ ከተሰማ ጊዜ ጀምሮ ህዝቡ ምንም አይነት ጥንቃቄ እያደረጉ አይደለም። ጭራሽ ማታ ኮንሰርት ተዋጧት ደግሞ ታላቁ ሩጫ እዚ ተፋፍጎ ተዛዝለ ሁሉ አምሽቶ እየዋለ ነው። እጅግ በጣም የሚያሳፍር ነው። የሚያሳሱን ነው። ልዝጎምጥ ፈልጋችን እንዲ ይሄ የማርበርግ ነው በሽቶ የማርበርግ ነው። ነገር ግን ህዝብ የማር በርገር መስሎት ሊገምጥ ማታ ኮንሰርት እዛ ጭፉቅፉቅ ብሎ ተዛዝለ ተዛዝለ ማለት ትችላለ። የማስተዋል እያዩን እንትን ኮንሰርት ሲጨፍር ነበር እና ምን አይነት ድንባሻ ምንውጥ ነው?

ህይወትን ስለምትሳሳ አይደል እንዴ ሰዎች ችግር ሲሆኑ ቆመ መታየ እኮ እንኳን ገብቶ ለመድማት ቆርቶ በዛ ግርግር ምስክር እንኳን እኔ ፖሊስ ጣቢያ መሄድ አልፈልግም ብላቸው። ሰውና ሰው ሲጎዳደል ታየ ለ እንዴ ህይወታችን በጣም ነው የምትሳሰት የምትፈልግን ተስፋ ቆርታል። እውነት አልቆረታቸው በጣም ነው ህይወታችን የምትወዱት። ነገር ግን ይሄ ዶመ ነፍስነት መንኮርፎፍ ነው፣ ይሄ እምለው እና ድፍረታችን ህንዙላልነት ነው። እውቀትን ፍርሃትም በእውቀት ድፍረትም በእውቀት ሲሆን ነው ሰውን የሚለውጥ። እና ይሄ የማርበርገር በሽታ አይገመጥም፣ ገዳይ ነው። ማርበርግ ቫይረስ ገዳይ ነው። መውቀሎባቸ እና ኮንሰርት፣ ያ ሁሉ ሺህ ሰው ተጠቅጥቆ ለራሳችሁ ደንታ ላይ ይሰጣችሁ ይችላል። ራሳችሁን እንደ እቃሉት ቁጥር ትችላላችሁ። ምንም ያላጠፋ ቤተሰብ እናት፣ አባት እዛ ኮንሶርት ላይ ተፋፍገ በሽታ ይዘህ ብትመጣ ቤተሰብ ቤተሰብን መወርዳት እኳ አይችሉም። ማርበርገር በሽታ እኔ ማርበርገር እያልኩ ነው የማወራው። ለምን ህዝቤ እንደ በርገር ጣፍጦት ሊገምጠው ነው መሰል። በሽታ መንከርፈፉ ሲበዛ ግራ ይገባል። መንከርፈፉ በጣም ነው የበዛ። ፍርሃታችን ያለ እውቀት፣ ድፍረታችን ያለ እውቀት። ፍርሃታችን ለህንዝላልነት የተጠጋ ድፍረታችን ለደመነፍስነት የተጠጋ ነው። ይሄ የማርበርግ በሽታ ግዳይ ቫይረስ ነው። በጣም አደገኛ ነው። አካላቶቻችን የውስጥ አካል ሳምባ፣ ጉበቱ፣ ኩላሊት ለዚህ ሁሉ ከፍተኛ ኢንፌክሽን ፈጥሮ አድምቶ በጣም ዘግናኝ እና ቤተሰብ በፍጹም ቤተሰብን መርዳት አይችልም። አንድ ሰው በማርበርግ ቫይረስ ከተጠቃ በኋላ ወንድም እህቱን፣ እህት ወንድምን ሊረዳ አይችልም። ቢንከባለል፣ ቢፎርጥ፣ ቢንቆጠቀጥ፣ ቢወድቅ፣ ወላ ቤተሰብ ሊነካው አይችልም። በሽታው ግዳይ ነው። ከሞተ አስክሬኑን መንግስት አይሰጡም። ለምን እጅግ በጣም ገዳይ ስለሆነ እንኳን ቤተሰብ እውቀቱ የሌለው ቀርቶ ሀኪሞቹ እንኳን በከፍተኛ ጥንቃቄ እየተቀበሩበት ቦታ ከፍተኛ ጥንቃቄና ጥበቃ እንደሚደረጉበት እወቅ ደሞ የፈረደበት ጤፍ ለማስፈጨት ነው ያበሻ ታስታዛላችሁ ኮሮና መጣ ሲባል እኛ አገር ጦርነት ሊመጣ ነው ሲባል ሁሉም ዘይት ጫው ስኳር ጤፍ ሶንዴ ቦቆላ ምናምን ነው የሚያስፈጨው። እና ጤፍ የሚያድነው አይደለም። ጦርነት እንዳይፈጠር ነው መሯሯጥ፣ ደም መፋሰስ እንዳይመጣ ነው መሯሯጥ እንጂ ጨው፣ ስኳር፣ ሳሙና፣ የሆነ ነገር በቆሎ፣ ስንዴ፣ ምናምን ቤት ብትሰበስበው ማን ቁጭ ብሎ ያስበላል? በሽታ ወጣ ሲባል ሩጫ ወደ ጤፍ ነው። በቃ ከወድ ጋር ሁሉ ነገር ከወድ ጋር። ታስታውስ እንደሆነ ኮሮና ሲመጣ ወፍጮ ቤቶች ባዷቸው፣ ራቁታቸው ቆር ሁለት መቶ ኪሎ ያስፈጫል፣ ሶስት መቶ ኪሎ፣ መቶ ኪሎ በቆሎ፣ መቶ ኪሎ ስንዴ፣ መቶ ኪሎ ጤፍ ያስፈጫል። እና አሁን ይሄ እንዙላልነትና ኮረፈፍነት አዲስ አበባ ውስጥ አስር ሰው ሞቶ ሀያ ሰው ሞቶ ቢባል እርግጠኛ ነው የምለው ህዝቤ ቤተክርስቲያን አልሄድም መስጊድ አልሄድም ስራም አልሄድም፣ በቃ ጤፍ አስፈጭቼ እሷ እንበላሉ ነው ማለት። ስለምንታወቅ ማለት ነው። ይሄው መስክሩ፣ በኮሮና ጊዜ እንዲህ ነበር አልነበረ? እስኪ ኮሜንት ጻፉልኝ ቤተሰቦች ጻፉልኝ በኮሮና ጊዜ ወፍጮ ቤት ሀብሽ ሀምሳ ኪሎ ያስፈጨሰ አይቻለሁ ቧሰ መቶ ኪሎ ያስፈጨሰ አይቻል እና እኔ እንጃ ያስፈራል በጣም ያስፈራል ከዛ ደግሞ ዶ ገና ትቶ ደግሞ ለአንድ ሳምንቱ ነው ምናምን ያሁሉ ጤፍ ምናምን በቆሎ ጉግር ተዋልና ከዛ ደግሞ ጭራሽ አገሩ ላይ ኮሮና ታስታውስ እንደሆነ ኮሮና የመጣ ጊዜ ማክስ አንድ ሺህ ብር ተጎስ ተሽጧል። አምስት መቶ ተሸጧል። ሶስት መቶ አራት መቶ እቺ ያስር ብራ ማክስ ማለት ነው። ከፍርሃት የተነሳ ካርቶን ሙሉ ማክስ ማክስ ገዝቶ የገባ ይገባ ሀብታም ማለት ከዛ ደግሞ የተወሰነ ጊዜ ቆየና ደግሞ ሁሉም ማክስንም ጥሎ ጓንተንም ጥሎ ሳንታይዘሩንም ጥሎ ደግሞ እንትን ጀመረ ደሞ ሙጭ ሙቅ ማለት ደሞ ሙልሰ ጀመረ እና ፍርሃታችን ከልኩ በላይ ድፍረታችንን ከልክ በላይ የምናደረገው ምክንያቱ ምንድን ነው? እንዴት ነበር ኮሮና ላይ እናንተ ሰፈር እናንተ እኔ ሰፈር በሙሉ በሙሉ መኮረኒ መኮረኒ አልቆረም፣ ፓስታ አልቆረም፣ ቁንጫ አልቆረም። ሰው ዶቡ በቃ እኔ እናንተ ሰፈር እንዴት ነበር? እና መኮረኒ በማከማቸት ፓስታና ሩዝ በማከማቸት የምታመልጠው አይደለም። ራስን ጠብቅ። መጀመሪያ እውቀት ከጤና ሚኒስቴር የሚተላለፈው ይሁን፣ ከማህበራዊ ሚዲያ ላይ የምታገኙትን መረጃ ውሰዱ። ተጠንቀቁ። ልጆቻችን ጠብቁ፣ ቤተሰባችን ጠብቁ እና በእውቀት ይሁን። የምናደርገው ነገር ሁሉ በእውቀት ይሁን። እንዴት ማታ ኮንሰርቱ ያሁሉ ህዝብ፣ ያሁሉ ህዝብ፣ ጠዋት ደግሞ ያሁሉ ህዝብ አደናኝትን ብለው አደናይ በዚህ ገብተው አደናይ በዚህ ወጥ ጉር ኦሮኩስ ኮብዳ ደግ እኮብዳና አንዳንዱ ነገሮችን በልኩና በለከቱ ብታረጉም ጥሩ ነው። በጥንቃቄ ያስፈልጋል። ለራሳችሁ ህይወት ዶንታ የለንም የምትሉ ሰዎች ቢያንስ ለቤተሰብ ጥንቃቄ ያድርጉት። ለናት፣ ለአባት፣ ለወንዱ፣ ለህት ጥንቃቄ ብታደርጉ ጥሩ ነው። እንደኔ ማለት እና እንጂ በበሽታ ድፍረት የለም። በሽታ የሰፈር ፀብ አይደለም። ድፍረት ፍርሃት አያስፈልገውም፣ ድፍረትም አያስፈልገውም። በሽታ ውጊያ አይደለም። እንትን ምሽግ ይዘህ የምታመልጠው ነገር አይደለም እና በእውቀት እናድርገው። የምናደርገው በሙሉ በእውቀት እናድርገው። ራሳችሁን ከማርበርገር በሽታ አጠብቆ፣ አይ የማርበርገር በሽታ አንጠብቅም ራሳችሁን የምትሉ ትገምጡታለ፣ በሽታ ትገምጣለ እና ጥንቃቄ አድርጎ። መንግስት አስክሬንም አልሰጥም ብለዋል መንግስት ለቤተሰብ ምክንያቱም ቤተሰብ ወስዶ ሬሳ እናውጥባለን ከሬሳ ወንድሜ ወንድሜ ህቴ ህቴ እያልኩን ከባለላለሁ ትላለ። አንተን ትታመማለ፣ ቤተሰቡ የሚታመማል፣ እድርተኛው የሚታመማል፣ ቀባሪው የሚታመማል፣ አደገኛል። እና የልጆች ጨዋታ የመሰላችሁ የልጆች ጨዋታ አይደለም። ትንሽ የጨቅላዎች ጨዋታ እየበዛ ይመጣል። አሁን አሁን ትንሽ የጨቅላዎች ወግ እየበዛ መጥቷል እና ወደ ጭቁላነት እየተመለሰ እና ቸልታውን ብትተዉ ጥሩነም። ጥንቃቄ አድርጉ ለልጆቻችሁ። አይ ሰው ታማል ካላችሁ ደግሞ ቀጥታ ለመንግስት አሰልፋችሁ ስጡ። ያልብዛ ቤተሰቡ እንዳለ ህምሽክ ብሎ ይጠፋልሃል። ታሪክ ትሆናላችሁ እና ጥንቃቄ አድርጉ። ቸልታውን በልክ በልክ እና ኮሮና ከቻይና ድረስ ከቻይና ከጅንካ እንዴት ይወጣል? ከቻይና ድረስ መወጣ አይደሉ? ከቻይና አለምን በሙሉ አጥለቆለቀ። ስለዚህ ጥንቃቄ የማናደርግ ከሆነ እንኳን እኛ አፍሪካ ሊያጥለቆ ልክ ይችላል። ቀልድ ተውት። ኢቦላ ስንት ህዝብ ነው ጨረሰ? ስንት ህዝብ ነው? ቀልድ ማያቅ በሽታ ነው። ጎነቼ፣ ወንድምቶቼ ጭወዩን ተውት፣ ጭወዩ ተውት። ይሄ ገዳይ ነው፣ ቀልድ ማያቅ እና ይህን ጥንቃቄ ማድሮቅ ያስፈልጋል። ለልጆቻችሁ ጥንቃቄ እንዲያደርጉ በትምህርት ቤት በሚሉበት እኔ ነገሩ ቤተሰብ የተንከረፈፈ ልጆች ከየት ይጠነቀቁታል? ይገርማቻል። ድሮ እኛ መንገድ መንገድ ስናድቅ መኪና እንደ ጥይት ነበር የምንፈራው፣ እንደ ጥይት። አሁን እናቶች ከመኪና ጋር ሂደው ይጋፋሉ። ምን ሄዶ እንደዚህ ይለፋሉ? እንዴ እናቶች እንደዚህ የሆኑ ልጆቻቸው ምን ሊሆኑ እንደሚችሉ አስቡ። አይምሮ አላቸው፣ እውቀት ልምድ አላቸው፣ ብዙ ነገር ያገናዝባሉ ምትል እናቶች ከመኪና ጋር ሲላፉ ወጣቱ ትልቁ ትንሽ ስለዚህ፣ የእነሱ ልጆች ቤተሰብ ከሆነለ በጎማ ስር ልሸልኩ ነው የሚፈልጉት። እና ጥንቃቄ ቤተሰብ ያላደረገውን ሕፃናት ተማሪዎች፣ ልጆች ኬት ያመጡታል። ነገር ግን በኋላ ቤተሰቡቸው ታሪክ እንዳይሆን የሚገባውን ጥንቃቄ አድርጎ ፍርሃትም ተገቢ አይደለም፣ አጉል ሰፋጣ ደግሞ ተገቢ አይደለም። ዋጋ ያስከፍላል። ይሄን ያሰውነ ሲሞቻችን ላይ አድርግ፣ ሼር አድርገው ወዳቻለው